አሜሪካ ሁለት ጊዜ አራት አራት አርጋ የምትጠቀምበት ከገዳው ስርዓት ነው የተወሰደው። ሚዲያ ላይ ሚታይ ትቆርጣታላችሁ። እንኳን በሰላም መጣችሁ። ስሜ ደረጀ ማሙዬ ጉቱ ይባላል። የአፍሪካን ሆልዲንግ ግሩፕ መስራችና ባለራዕይ ዋና ስራ አስፈጻሚ ሲሆነኝ፣ ካምፓኒያችን አፍሪካን ሆልዲንግ ግሩፕ መርሆዎች አሉት። ዘጠኝ መርሆች አንዱ ጥያቄ ያነሳና ለጥያቄው መንስኤ ምንድን ነው? ብሎ ነው የሚነሳው። የመጀመሪያው ማለት ነው፣ ጥያቄው ምንድን ነው? ለምን የሰው ዘር መገኛ የሆነ ሀገር ድሃ ሆነ? ብሎ ይነሳል። ጥልቀት ያለው ድሃ ድህነት፣ ለዚህ መሰረታዊ ችግሮች ብሎ የሚያምነው ሶስት ጉዳዮች አሉ። አንድ አንድነት ማጣት ነው። ሁለተኛ የሀሳብ ነጻነት ስለሌለ የአእምሮ ፈጠራ የለም። ሶስተኛ ለትውልድ አናስብም። ለዚህ ነው ጥልቀት ያለው ድህነት ውስጥ የገባ ነው። ከብዙ ችግሮች ውስጥ መሰረታዊ እነዚህ ናቸው ብለን ያመን ነው ማለት ነው። ለዚህ ታዲያ መፍትሄው ምንድን ነው የሚል ሁለተኛው መርሆ ድር ቢያብር አንበሳ ያስር ነው። ድር ቢያብር አንበሳ ያስር የሚል ፍልስፍና። አንድ ድር ላይ ስምንት ድሮች ቢደመሩ ከዘጠኝ ብቻ ለብቻ ጉልበት ከሚያመነችው ድሮች የበለጠ ጉልበት ያመጣሉ ነው። ከዘጠኝ ይበልጣል ማለት አስር ሊሆን ይችላል ሚሊየን፣ ቢሊየን፣ ትሪሊየን፣ ኳትሪሊየን ብዙ ሊሆን ይችላል። ምን ማለት ነው? ድሮቹ አንድ ላይ ስለመጡና ስለተፈተሉ ጉልበታቸው ይጨምራል። አንዱ አንዱ ስለሚደግፍ ማለት ሰውም ብቻ ለብቻ ከሚሰራ ብቻ ለብቻ ከሚያስብ አንድ ላይ ቢመጣ፣ አንዱ ክፉ ያስባል፣ አንዱ ጥሩ ያስባል። ክፉ የሚያስበው ጥሩ በሚያስበው እየተባጠ የደከመው በበረታው እየጠነከረ የማያውቀው በሚያውቀው እየተጠነከረ አንዱ በሚያውቁ፣ አንዱ የማያውቁ፣ አንዱ ጉልበት አለው፣ አንዱ ገንዘብ አለው። ትንሽ ትንሽዬ ነገር ድር የምታክል ትንሽ ትንሽ ነገር አንድ ላይ መጣ፣ አንበሳውን ታስራለች። ነው ምንድነው? አንበሳው ጥልቀት ያለው ድህነት፣ ከሶስቱ ጉዳዮች የመጣ ድህነት ነው ብሎ ነው የሚያምነው። ታዲያ አንድ ሲደመር ስምንት ማለት አንድ አንድነትን ያሳያል። መደመር ድር ቢያብር ቢደመር ነው መደመር። የጠቅላይ ሚኒስቴራችን የመደመር እሳቤ ነው። ማህበራዊና ኢኮኖሚያዊ እሳቤውን ከስቶ ወስደን ማለት ነው። ፖለቲካ ፖለቲካ ለሚሰራ ትተን ሶስተኛው ሲነርጂ የሚል ወይ ደግሞ አንድ ላይ የመጣ ለምሳሌ አንድና አንድ እኔና እሱ እኔ በምለው እሱ ካልተግባባ እሱ በምለው እኔ ካልተግባባው ከኔም የተወሰነ ተወስዶ ከሱም የተወሰነ ተወስዶ ሌላ ሶስተኛ ሀሳብ የሚያግባባን ነገር ማምጣት ይቻላል የሚል እሳቤ ያለው አንድ ዓለም አቀፍ ሳይንቲስት አለ። የእሱም እሳቤ ተወስዶ የተሰራ ካምፓኒ ነው ማለት ነው። መደመሪያ ያሳል ስምንት የገዳው የዲሞክራሲ ቁጥር ነው። በየስምንት ዓመቱ የስልጣን ሽግግሩ የገዳ በየስምንት ዓመቱ ነው የሚሆነው። ዘጠኝ ዘጠኙ የአንበሳ ልጆች ይላል ኦሮሞ ህዝብ። ዘጠኝ አንድ ምሰሶ ማ ላይ የሆነው ስምንት ምሰሶ ሲዞር የባህላዊ ቤት በዘጠኝ ምሰሶ ይቆማል የሚል ነው። ሌላ ብዙ ትርጉሞች አሉት። አለምም ስለ ዘጠኝ የሚለው ነገር ብዙ ነገር ይላል። አንድ ብቻ ልውሰድላችሁ። የአሮጌ ቁጥር መጨረሻ፣ የአዲስ ቁጥር መጀመሪያ ይላል እኛ የኖርነው አኗኗር በዘር፣ በሃይማኖት ስንቧደን ወደ ኋላ ቀረን። ቀደምት ሆነን የሰው ዘር መገኛ መሆኑ እኮ አለም ነው ያወቀው። አንዳንድ ሰዎች እንደዛ ሲባል ይህንንም ወደ ሌላ ነገር ይወስዱታል። አይደለም፣ አለም ነው የተስማማው። ዘ ካንትሪ ኦፍ ኦሪጂን ኢትዮጵያ ተብሏል። አለም ያወቀውን ይህን እንኳ መሸጥ አልቻለም። ስለዚህ መባላታችን ያቁምና አዲስ ነገር እንጀምር። ምንድን ነው እሱ? ድር ቢያብር እናብር። እስቲ ባለመግባባት የተፈጠረውን ነገር እናውቃለን። አሁን ደግሞ በመግባባት እንጀምር እስቲ ብሎ ይነሳል። ስለዚህ በአጠቃላይ ትልቁ መሰረታዊ ነገሩ የገዳው ስርዓት ከዛ ውስጥ የተወሰደ ስለሆነ አሁን ደግሞ እሬቻ የሚከበርበት ጊዜ አንዱ ከገዳው ስርዓት ውስጥ አንዱ ስርዓት ስለሆነ እሬቻ የማመስገን የአንድነት፣ የፍቅር፣ የመተባበር የተጣላውን ታርቆ ወደዚህ የሚመጣበት እንጂ በቂም በቁርሾ የሚመጣበት ያልሆነ ስርዓት ነው እና ይህንን ለማክበር አፍሪካን ሆልዲንግ ግሩፕ በካምፓኒያችን ቦሌ በሚገኘው ራዩማ ህንጻ በሚባለው ስድስተኛ ፎቅ ላይ እያከበር እንገኛለን ማለት ነው። እንግዶች አካባቢያችን ላይ ያሉ፣ ከሩቅ የመጡ ከቅርብ የመጡ ማኔጅመንት አባላት የአፍሪካ ሆልዲንግ ማለት ነው፣ ሰራተኞችና ዳይሬክተሮች ባሉበት እያከበርን ነው ማለት ነው። ስለዚህ ለእኛ እሬቻ እሬቻ ብቻ አይደለም፣ የፍልስፍናችን መሰረት ገዳ ስርዓት የሆነው አንዱ የሆነው ዋነኛ ነገር ስለሆነ ይህንን ነው የምናከብረው ማለት ነው። ከዚህ የተነሳ አራት ነገሮችን አንድ ላይ ያያይዘን ነው የምናከብረው። በዘንድሮ ታች ባነራችን ላይ ሚዲያዎች እንዳያችሁት አንዱ እሬቻ ነው። ሁለተኛው ከእሬቻ ከገዳው ስርዓት የተወሰደ ነው እሬቻ። ሁለተኛው አፍሪካን ሆልዲንግ ግሩፕ ነው ከዛ ሀሳብ የተወሰደ ብለን ስናስብ፣ ሶስተኛው የህዳሴ ግድባችን መገደቡ መቃጨቱ ነው። አንድ ስንሆን የማይቻል የሚመስል ለዘመናት የተከለከልነውን ነው መብታችን የሆነውን በአንድነት በቁጭት ተነሳስተን የአንድነት ተምሳሌት የሆነው ዓለምን ያስደመመው በራሳችን ከራሳችን የተሰራ ህዳሴ ግድባችን ነው። ሌላኛው አፍሪካ ላይ መውጣት ይችላል የአፍሪካ ዋና ከተማ ነው አዲስ አበባችን፣ የአፍሪካ ነፃነት ተምሳሌት ኢትዮጵያ ነው። እነዚህን አራቱን ነገሮች እሬቻን፣ አፍሪካን ሆልዲንግን፣ አፍሪካንና ህዳሴ ግድባችንን አንድ ላይ አዋህደን ብዙ ነገር ከዚህ ውስጥ መቅዘፍ ይቻላል እያከበርን ያለንበት ነው። ይሄ ብቻ አይደለም። እንግዲህ ማክበር ብቻ አይደለም። ከውጭ ሀገር፣ ከሀገር ውስጥ፣ ከተለያዩ ክፍለ ሀገሮች፣ ከኦሮሚያ ክልላች፣ ከኢትዮጵያ የተለያዩ ክልሎች የሚመጡ እንግዶችን ለማስተናገድ ከፍተኛ ዝግጅት አድርገናል። በምግብ በመጠጥ፣ በእሬቻ በማክበርም፣ በዲጄ ስክሪኖች አርገን ሚዲያዎች አርገን እያከበርን ነው። ባለፈው አባገዳዎችን አምተን እዚህ ኢንተርቪው አርገናል። በጣም ትልልቅ ነገሮች መጥቶልናል። እነዚህ ነገሮችን በማሰብ እያከበርን ነው ማለት ነው። ያለ ነው ብትተይ ናት ሚዲያ ላይ ትቆርጣታላችሁ። ስለዚህ እናስተናግዳለን ማለት ነው። በምግብ በመጠጥ፣ በማንኛውም ነገር እናስተናግዳለን። ይሄን ለማድረግ አመራሮቻችን፣ ማኔጅመንቶቻችን ማለት ነው። ያው ማኔጅመንት የሚለው ሰው ስለሚያውቅ ነው እንጂ እኛ ዊ ዶንት ላይክ ቱ ሴይ ማኔጅመንት አንልም ማኔጅ ማለት ማድረግ ማለት ኮንትሮል ማድረግ ማለት ነው፣ መቆጣጠር ማለት ነው። እኛ ደግሞ ሊደር ነው መሆን የምንፈልገው መሪ፣ አመራር ከፊት የሚሄድ ሌሎቹን የሚያስከትል የሚያስከትል ሀሳብ ያለው በዱላ ያልሆነ በፍቅር የሆነ በመተማመን የሆነ አመራር ስለምንፈልግ አመራር ነው የምንለው። እኛ የካምፓኒው ከፍተኛ አመራሮች፣ ዳይሬክተሮች፣ ሰራተኞች፣ ስታፎች ሰራተኛም ሰራተኛ አንልም፣ ባለ አክሲዮን ስለሆነ ሁሉም ሰራተኛ ባለ አክሲዮን ነው ማለት ነው ሁላችን እዚህ በማደር ለሊቱ ሙሉ ቀንም በምግብ በመጠጥ በሌሎች ነገሮች ለማስተናገድ ዝግጅታችን ጨርሰን እየጠበቅን ነው ማለት ነው። በሰላም ኑ እንላለን። በዚህ አጋጣሚ መናገር የምፈልገው 150 እና ከዛ በላይ ካምፓኒ እመሰርታለን ድርቢያ ብር በ10 ዓመት ውስጥ ማለት ነው። ከዛ ውስጥ ጎዳ ሃውሲንግ እንደ ስማርት ሪል ስቴት አንዱ ነው። አስር ሄክታር መሬት የአዲስ አበባ ከተማ አስተዳደር መሬት ሰጥቶን ከዛ ውስጥ አንዱ ሄክታር ተክለ ሃይማኖት መርካቶ ከጥቁር አንበሳ ቀጥሎ መሬት ውስጥ አራት ከመሬት በላይ አንድና መሬት ላይ አንድና ከመሬት በላይ 35 ፎቆች አምስት ፎቅ በአንድ ላይ በ15 ቢሊዮን ብር ጀምረናል ይህንን ባለ አክሲዮን ብቻ ሳይሆን ማንኛውም ሰው መግዛት ይችላል ይህንን ሲገዛ ሶስት ነገር ሲገዛ እስከ 30 ከመቶ ቅናሽ አድርገናል እስከ መስከረም 30 ማለት ነው አክሲዮን የገዛ ቤት የገዛ የቢዝነስ ወይ ደግሞ የንግድ ማዕከላችን የገዛ እስከ 30 ከመቶ ቅናሽ አለው። ቤት በ75 ሺህ በካሬ ሰርተን ጨርሰን እናስረክባለን። ምንም መሸቃቀጥ፣ መዋሸት አያስፈልግም። ጥራት ባለው አለም አቀፍ ደረጃውን በጠበቀ ሰርተን እናስረክባለን። በ75 ሺህ ብር አያዋጣም፣ ያከስራል፣ እናቃለን። እኛ ኪሳራ የምንለው ኪሳራ የሆነው ገንዘብን አይደለም። ኪሳራ የምንለው ማህበራዊ ካፒታል ከከሰረ ኪሳራ ነው የምንለው። ይህንን ሰርተን ገንዘብ ቢጎልብን የመስራት የአብሮነት ተምሳሌ ሊሆን ይችላል ብለን ስለምናስብ ሌላው በቀረው ዘጠኝ ሄክታራችን ላይ እናተርፋለን ብለን ስለምናስብ ይህንን አንቀንስም ማለት ነው። ምናልባት ባለአክሲዮን ዋጋው ይጨመር ካለ ሊጨመር ይችላል። ይሄ አንዳንድ መረጃዎች አሉ። ጥቅምት፣ ህዳር፣ ታህሳስ እስከዛ ድረስ ብቻ በ75 ሺህ ይቆያል። እስከ መስከረም 30 ቅናሽ ነው፣ እስከ 30 ፐርሰንት ሶስቱን የገዛ ከጥቅምት አንድ እስከ ታሳስ 30 ድረስ ደግሞ ባለው በ75 ሺህ ይቆያል። ከዛ በኋላ በቦርድ በባለ አክሲዮን ውሳኔ ዋጋው በእጥፍ በሶስት እጥፍ ሊጨምር ስለሚችል ቶሎ እንድትገዙ እስከ መስከረም ያለው ደግሞ እንድትገዙ ነው የምንለው። እንደዚህ ስንል ገንዘብ ፍላጋ አይደለም። አሁን ገንዘብ በተለያየ መልኩ ማምጣት እንደምንችል በደንብ አውቀናል። እኛ ገንዘብ ላይ አናተኩርም፣ ማህበራዊ ካፒታል ላይ ነው ማለት ነው። እንድትመጡ እንላለን ማለት ነው። መልካም የእሬቻ በዓል። እሬቻ በዓል የኦሮሞ ብቻ አይደለም፣ የኢትዮጵያ ብቻ አይደለም፣ የአፍሪካ ብቻ አይደለም፣ የዓለምም ነው። ምክንያቱም የገዳው ስርዓት ዲሞክራሲ በየስምንት ዓመቱ አሜሪካ ሁለት ጊዜ አራት አራት አርጋ የምትጠቀምበት ከገዳው ስርዓት ነው የተወሰደው። ምናልባት እዚህ ላይ ሊያሾፍ የሚችል ሰው ሊኖር ይችላል። የሰው ዘር መገኛ እዚህ ከሆነ አሜሪካዎች ከኢትዮጵያም በኋላ የተመሰረቱ አገሮች ሆነው ከገዳውም በኋላ ከሰው ዘር መገኛ በኋላ የተመሰረቱ ሆነው ዲሞክራሲ ሊያመጡ አልቻሉም ያመጡት ዲሞክራሲ እንኳ ቢኖር እንደ ከገዳው እንደሚወሰድ ሰላምን የሚያውጅ ሳይሆን አሻጥርን፣ ሌሎች ነገሮችን፣ የሌሎች ጣልቃ ገብነት የሚሄድ ነው። የገዳው ስርዓት ግን እኩል ነን ብሎ የሚያምን ስርዓት ነው ብለን ነው የምናምነው ማለት ነው። ስለዚህ ኑ በጋራ አፍሪካ ሆልዲንግንም እናክብር፣ እንስራ፣ እንመስርት። መቶ ሃምሳ ካምፓኒ አንድ አክሲዮን የገዛ ሰው የመቶ ሃምሳ ካምፓኒ ባለ አክሲዮን ነው። የቤቱ ብቻ ሳይ ማለት ነው። ሌላኛው ኑ ኢሬቻን የጋራ እሴት ነው፣ ዓለም ላይ የተመዘገበ ነው። የጋራ እሴታችንን አብረን እንካፈል፣ እንደሰት እላለሁ። ገዳው ስርዓት ብቻ ውስጥ ሳይሆን ሌሎች ማህበረሰብ ውስጥም ያሉ ማህበራዊ እሴቶች ማህበራዊ ካፒታሎች አገርን ሊቀይሩ ይችላሉ የሚል ጥልቅ የሆነ እምነት ያለው ካምፓኒ ስለሆነ እንኳን በሰላም አደረሳችሁ ቢሮችን ጌቱ ኮመርሻል ጎን ራዩማ የሚባል ስድስተኛ ፎቅ 1600 ካሬ ላይ ያረፈ ሶስት ቢዝነሶችና ሶስት መስሪያ ቦታዎች ያሉት ኮዴኮ ካፌ ቁጥር አንድ፣ አፍሪካን ኢኮኖሚክ ሚዲያ፣ አፍሪካን ትሬኒንግ ኢንተርፕሪነርሺፕ ኮንሰልተንሲ፣ ላይብረሪ ያለው ቢዝነስ ነው። ሶስቱ ሶስት ደግሞ የዘመናዊ የሆነ የቦርድ የዋና ስራ አስፈጻሚ የኔና ዘመናዊ የሆነ የአመራሩ እና የሰራተኛው ቢሮ የሆነ ነው። ኑ እሱንም ይዩና ከዚህ የምትማሩት ነገር የምታስተምሩን ነገር የምትጨምሩት ነገር አለ እሱንም ይዩ። ሪልስቴታችን ቦታም ሂዳችሁ ይዩ። የድንጋይ መፍጫ ማሽን አስር ሄክታር ላይ ድንጋይ መፍጫውን ገዝተን ተክለን ጨርሰናል። የሚቀጥሉት ሁለትና ሶስት ሳምንታት ስራውን የሚጀምር ይሆናል። ይህ ብቻ አይደለም፣ ብዙ ስራዎችን የሰራናቸውን ናቸውን መታችሁ እንድታዩ የሁላችን ካምፓኒ ነው። የህዝብ ከህዝብ ለህዝብ የሆነ ካምፓኒ ነው። የግለሰብ አይደለም። ሀሳቡ ራዕዩን እኔ ላምጣ እንጂ ራዕዩ ተሽጧል። ከሸጥኩ በኋላ መመለስ አይቻልም። ኦነርሽፑ ወይ ደግሞ ባለቤትነቱ ለገዛው ሰው ሆነዋል ማለት ነው። ስለዚህ በጋራ ለትውልድ መስራት ይቻላል ብለን እናስባለን። ራዕያችን በእንግሊዝኛው ዊ አስፓየር ቱ ክሪኤት ዌልዝ ፎር ጄኔሬሽን ወይ ደግሞ እኛ፣ እኔ አይደለም እኛ በጋራ ሁነን የተትረፈረፈ ብልጽግና ፈጥረን ስላልተፈጠረ እየተፈጠረ ነው ግን ለትውልድ እናወርሳለን የሚል ራዕይ ይዘን የተነሳ ነው። ሁሉን ሰው የሚያቅፍ ከገዳው ስርዓት የወሰድን የአቃፊነት ስሜት ያለው የአንድነት የአብሮነት ስሜት ያለው ትልቅ አገር በቀል ዓለም አቀፋዊ የሆነ ካምፓኒ ነው። ስላዳመጣችሁኝ አመሰግናለሁ። መልካም የእሬቻ በዓል ይሁንላችሁ። ለዲያስፖራዎችም የተለየ የሆነ ዝግጅት አዘጋጅተናል። የዲያስፖራ ህንፃ ወንካ ብለን ለብቻ ለዲያስፖራዎች ብቻ ተደራጅቶ ለሚመጡ ልዩ ቅናሽም ደግሞ እነሱ አድርገናል። ከሶስትና ከዛ በላይ መጥቶ ሆኖ ለሚገዛ ዲያስፖራ ልዩ ቅናሽ አለን ማለት ነው። እንድትመጡ እንላለን። መልካም በዓል ይኑላችሁ። አመሰግናለሁ። አጨብጭብ